እንግዲህ ዛሬ ዳጣየና ናታን ተጋቡ። እጅግ በጣም ደስ ይላል። ዛሬ በዳጣን ሰርግ ላይ አንደኛ ሆኖ የተገኘው ከአባቷ ቀጥሎ ሞገስ ነው። ሞገስ እንግዲህ ለዳጣ ብዙ ዋጋ ከፍሏል። አባቷንም እንድታገኝ ብዙ ነገር አድርጓል። ዛሬ ዳጣ በአባቷና በናታን እንዲሁም በእናቷ በሰላም ታጅባ በማግባቷ እጅግ ከምንም በላይ ደስ ብሎታል። እናም አንደኛ ቤተሰብ ብዬ የምሰይመው ሞገስ ነው። በማለትም እሷም ተጣራች። ሞገስ አሁን በስነ ስርዓት የዳጣን የሰርግ ፕሮግራም አክብሮ መጣ። ሌላው ትናንት እንደሚታወቀው ዳጣን ካናታን ጋር በምታደርጋቸው አክቶች አቶ ደረጃ አይቶ ነበር። እንደዚህ ከሆነ ተጋቡ በማለትም ድል ባለ ሰርግ ሁለቱንም አጋባቸው። ፍላጎታቸው አንድ መሆኑንም ስለተረዳ አብጌል የመጨረሻ ራሷ አንስታ በንደት ወደቀች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ዳጣና ናታን ዛሬ ደስ በሚል ሁኔታ አንድ ሆነዋል ማለት ነው። ትናንትና እንደሚታወቀው ሁላችንም ስናየው የነበረው ዳጣንና ናታን አንድ ጋ ቆጭ ብለው አቶ ደረጀ በመድረሱ የያየውና እንዲሁም ደግሞ የተገረመበት የዳጣንና የናታን አንድ መሆን እንዲሁም ደግሞ ከአንድነት አልፎ ፍቅር ላይ እንደነበሩም ተረዳ። የሁለቱንም ፍላጎት ከጠየቀ በኋላ ሁለቱም እንደሚዋደዱ ለር አቶ ደረጀ ነገሩት። በዚህን ሰዓት ታዳ ወደዛ ወደዚህ ምን ያስብላል? እኔ ደግሼ በቤተ ክርስቲያን አጋባችኋለሁ አላቸው። ምክንያቱም እቤት ውስጥ ማርታ እናንዱም ደግሞ አብጌል ፈቅደው የዳጣንና የናታንን ደስታ እንደማያስተናግዱለት በደንብ ያውቃል። እናም አሁን ላይ ያ በመደረጉ ከምንም በላይ ደስተኛ የሆነችው ዳጣ ሕይወት እንደዚህ ናት ማለት ነው። በዛ በስቃይ ውስጥ ሳልፍ ኑሬ አሁን ግን እኔን የሚፈልገኝና ከጎኔ የሚሆን ሰው አገኘው። የመጀመሪያው አባቴ፣ ቀጥሎ ደግሞ ናታን። በእርግጥ እዚህ ደረጃ ሊያደርሰኝ የቻለው ሞጌ ነው። እሱን ሳላመሰግንና ሳላደንቀው አላልፍም፣ በማለትም እሰርጓ ፕሮግራም ላይ እነዚህን ሰዎች አደነቀችም አመሰግነችም። ዳጣ አሁን ከናታን ጋር ያላት ግንኙነት እጅግ በጣም ደስ ከማለትም አልፎ በአቋራጭ ህይወት መጀመሯ እጅግ ለራሷም ትልቅ ነገርና አስደናቂ ሆኖባታል። በእርግጥ ዳጣ ለናታን ትገባዋለች። እሱም አስተዋይና ጠንካራ ልጅ ነው። እሷም ደግሞ ግልጽ እና ሰዎችን የማትጎዳ ልበ ንጹሕ ሴት ናት። በተለይ እየማረገችው ግልጽነቷና ኑሮን ቀለላ አድርጋ መኖሯ እንዲሁም ደግሞ ነገሮችን በአግባቡ መረዳት የምትችል ሴት ናት በማለትም ነበረ ይህንን ያስተዋሉት አብጌልና እናቷ ምን ዋጣቸው የሚባለው ነገር ከባድ ይሆናል። አብጌል አሁን እዛው ፊቷ እሷ በፊት ያቀደችውንና የፈለገችውን ሰው ከኋላ ዳጣ መታ ስትቀማት በጣም ተናደደችም። በእርግጥ ለወይዘሮ ማርታ ካልፈለገኝማ እኔም ማረገውን አሳየዋለሁ በማለትም በቀል ላይ ነበረች። ማርታ በእርግጥ እየመከረቻትም ነበረ ወንድ ልጅ ካልፈለገ አስገድደሽ የራስሽ ልታደርጊው አትች። ወንድ ልጅ የሚወዳት ሴት መሆን አለብሽ። ሴት ሆነሽ ናታንን ቅረቢ፣ ከዛም በሴትነትሽ አማሌውና አሸንፊው ብላት ነበር። እሷም እንዴት ማለት ብላ ጠየቀች። ወንድ ልጅ ተጨቃጫቂ፣ ከማንም ሰው ጋር የምትጣላ፣ ሰውን የምትንቅ፣ ሰውን የማታከብር አይወድም። አንቺ ለሰው ክብር ካለሽ ሁልጊዜ እንደሚያይሽ ከዳጣ ጋር ትተናነቂያለሽ። ይሄ ደግሞ ለአንቺ ያለው ቦታና ክብር እየቀነሰ ይሄዳል። ስለዚህ ወደ ዳጣ እያመራ ከሄደ ደግሞ ከአንቺ ዳጣ በልጣ ሳይሆን የበለጠችበት የራሷ ግልጽነቷ ጸባዋ እንደምታያት ፈንዲሻ ናት። መሳቅ መጫወት ነው። አንቺ ደግሞ ሀያ አራት ሰዓት ተውሃ ጋ ተዳጣ ጋ ትታያለሽ። ስለዚህ ወንድ ልጅ ነገ ጧት ባገባትም ለልጆችም ሆነ ለእኔም ነቀርሳ ናት ብሎ ያስባል በማለትም መክራት ነበረ። አብጌል ግን ምንም ቢሆን ምክር የምትሰማ አይደለችም። የቅናት መንፈስ መልሶ እዛው ቦታ እክፋቷ ይወስዳታል። እናም በዚህ ሰዓት አሁን ናታንንና ዳጣን በማጋባቱ እጅግ በጣም የተናደደችው አብጌል ምን አሰበች? ዳጣንን እሰርጓ ላይ የሆነ ነገር አድርጋ ማበላሸት ነበረ። ግን ደግሞ ሰላም የዳጥዬናት በድብቅ እየተከታተለቻትና በአይነ ቁራኛ እያየቻት ነበረ እናም ትልቅ ችግር ልትፈጥር ስትል አውጌልን ምን እያረግሽ ነው ብላ እቅዷን አከሸፈችባት። ደረጃ አሁን ያቺ በጎዳና ስትሰቃይ ኑራ አሁን በትዳር በመግባቷ እጅግ በጣም ደስ ያለው ልጄ በዚህ እንኳ ለከሰሽ ይገባል። ብዙ እንድትሰቃይ ብዙ እንድትወኝ አድርጌሻለሁኝ። ፈጣሪም አንችም ይቅር እንድትሉኝ እማጸናችኋለሁ። ስለዚህ ደስታሽ ደስታዬ ነው። ናታን እጅግ የተማረና መጽሐፍ የሚያነብ ለሰው ልጅ አስተዋይ የሆነ ነው። ስለዚህ በእርግጥ ለልጆች ወንድም ነው ብዬ አምኜ አስገብቼዋለሁ። ግን ደግሞ ለውሃና እንዲሁም ለአብጌል ምርጥ ወንድም ሲሆን፣ ለአንቺ ደግሞ የትዳር አጋርሽ በመሆኑ ከምንም በላይ እጅግ በጣም ደስ ብሎኛል፣ አላት። አባቴ እውነት በጣም አመሰግናለሁ። አሁን እስከ ዛሬ በዙሪያዬ ማንም ሰው የለም ብዬ እናደድ ነበር፣ አዝን ነበር፣ አለቅስ ነበር። አሁን ግን በጣም ብዙ ሰው አለኝ፣ በማለትም ዳጣ አብራራችለት። አባትና ልጅ ተያይዘው ማልቀስ ጀመሩ። ይህን ጊዜ ዳጣን ስታለቅስ ሰላም ሆዷ ተረበሸ። አታልቅሽ ልጄ፣ እውነታውን ዝርዝር አርጌ ብነግረሽ ደስ ባላይ ነበረ ግን ደግሞ ለሁሉም ጊዜ አለው። ዋናው ነገር እኔ አንቺን ወልጄ ጥዬሽ ብሄድም አሁን ደግሞ አንቺ ፍሬ አፍርተሽ ሁለት ሶስት ልጆች ወልደሽ የራስሽን ህይወት የምትኖርበት ጊዜ ደረሰ። ይመስገነው ለፈጣሪ ምን ይሰጠዋል? አለች ወይዘሮ ማርታ። እንግዲህ ወይኔ ወይኔ ተደፈርኩኝ፣ ተኋላ የመጣ አይን አወጣ፣ ጭራሽ የልጅን ባል ቀማችው እያለች ያዙ ይልቀቁኝ አለች። ደረጀንም እንደት እንደዚህ ታደርጋለህ? ከልጆች ይልቅ የጓደኛ የልጅ የምትላት ቦታና ጊዜ ሰጥተህ ጭራሽ ደግሞ በቤተ ክርስቲያን ድረህ የአብዬልን ፍቅረኛ ዳርካት አለችው። ምን እያልሽ ነው ማርታ? አብዬል እና ናታን ፍቅረኛሞች ነበሩ? እንደት ሊሆን ይችላል? ሀላት አሁ በእርግጥ ናታን ለአብጌል ቦታ ሰጥቷት አያቅም። ከዳጣ ጋር የምትጣላው አብጌል ናታንን ስለምታፈቅረው ነው። ስለዚህ ምንም ማድረግ አይቻልም። አንተ ግን አሳፋሪ አባት ነው አለችው። ልጄ አንድ ነገር ብትሆን የእውነት ደረጀ፣ እህን እንጃ ምን እንደምልህ ይቅር አልለም አለችው። እና እሱ ካልፈለጋት እሷ ብቻ የምትፈልገው ከሆነ ህይወት ነው ብለች ታስብ ያለች ማርታ ስለዚህ፣ እኔ ያን ቀን ሄድና እያቸው ዳጣ እናታን ጋር ካልሆነች እመነኝ እኔ ውሸታም ነኝ ስትኝ ሄጄ ነበረ። እናም ደስ የሚል የፍቅር አገላለጽ እየተገላለጹና እድሜ ልካቸውን እንደማይለያዩ እያወሩ ነበር የደረስኩት። በዚህን ሰዓት የእነሱን ፍቅር ስሰማ በእርግጥ ደንግጫለሁኝ። እንዴት ይሄ ሊሆን ይችላል ብዬም አስደንግጫቸዋለሁ። ግን ደግሞ መለስ ብዬ ሳስብበት እነዚህ ልጆች ማጠናከርና አንድ ማድረግ አለብኝ። ለዳጣን የሚሆን ምርጥ ወንድ ላይኖር ይችላል። ይሄ ደግሞ የተሰጣት አንድ እድል ሊሆን ይችላል። ስለዚህ ህይወቷን እንድትበላሽ አልፈልግም ብዬ ናታንንም እሷንንም ቁጭ አርጌ ጠየኳቸው። አዎ በጣም እንዋደዳለን፣ እንፋቀራለን፣ በሷ ደስተኛ ነኝ በማለትም ናታን መለሰልኝ። ዳጣንንም ስጠይቃት አዎ አባዬ በቅጽበት ወደዚህ ብመጣም ግን ደግሞ ፈጣሪ የሰጠኝ ጸጋ አንድ ናታን ነው። ስለዚህ ከፈቀድግልኝ አንተ በምትፈልገው መንገድ እንድታጋቧን ፈልጋለሁ አለችኝ። በዚህን ሰዓት ዳጣንን እና ናታንን በቤተ ክርስቲያን ማጋባት ፈለኩኝ። ያው ሰላም ደግሞ ለዳጣን ቅርብ ስለሆነች በጣም ስለሚቀራረቡ ሚስጥሯን የምታወራ ከሆነ ብዬ ለሷ ማከርኳት። ቤተ ክርስቲያን ተደገሰ እውነታው ይሄ ነው እንጂ አብጌል ናታንን እንደምታፈቅረው ማን ነግሮኝ? ካፈቀረችው እሷ ብቻ ከሆነች መጨረሻቸው ሕይወታቸው የለቅሶ እንደሚሆን ምንም ጥርጥር የለውም። ማርታ አላት። ማርታ የዚህን ጊዜ አንተ ነህ ሁልጊዜም የምታስጠቃኝ በማለትም ተውጭ ተጎዳና አምጥታ ማስገባት ሳይ ሳይቀር ደግሞ አሁን የልጀን ባል ሆን ብለህ ዳርካት በማለትም ተናገረችው። አብኬል የወሰነችው ውሳኔ በጣም ከባድ ነው። ናታንን እና እንዲሁም ደግሞ ዳጣንን አጥፍቼ ጠፋለሁ የሚል ውሳኔ በውስጧ አድሮባታል። ለጊዜው አሁን ከዳጣም በላይ የተደሰተው ሞገስ ነው። ቤተሰቦቿንም አጌታ ደግሞም ማግባቷ እጅግ ከምንም በላይ ትልቅነትና ኩራትነት ትልቅ ወንድም እንደሆነም ተሰማ። እጅግ በጣም ደስም አለው። በቃ ልፋቴ ፍሬ አፍርቶልኛል አለ ቻናሉን ሰብስክራይብ ያደረጋቸው